አንድ ሰው ዓላማ ምንድን ነው ይለኛል። በእስልምና ላይ በየትኛውም ስም የተጨመሩ ወደ ቁርአኑን በሉት ወደ ሐዲሱን በሉት የተጨማመሩ ቅጥፈቶች፣ ቆሻሻዎች፣ ኮተቶች መጽዳት አለበት፣ መወገድ አለበት። ህፃናት ላይ ባሉበት የትም ቦታ ቢሆን ወይ ትምህርት ቤት የመጨፍጨፍ አደጋ የማድረስ እቅዱ አለ። አንራሂም ቁል ሁወላሁ ላም እያሌ ላም እዮላ። ክርስትና መስነክ ዋጋ ያስከፍላል ያስከፍላል። እስከ ሰማዕትነት መቀበል ነው የሚደርሰው ክርስትና። ይህ ያነሳቸው ነገሮች ነገሮች ጥሩ ናቸው። እስራኤላዊ ብወድ ምን አገባ ምን አገባ? እንዳንተ አረብን ውደድ። አላሁ አክበር። እቺ የአላህ ወታደር ናት። ስለ ተአምረኛዋ ድመት ነግራችኋለሁ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነ የተወደሰ በአዲስ ቪዲዮ ተመልሼ መጥቻለሁ። ከሱጉራ ማርያም ጋር ተገናኘና እንዲሁም ደግሞ በተለይ በዋነኝነት የወንድማችን የእፎይን ጉዳይ የምንዳስበት ነው። እፎይ ነፃ እስከሚወጣ ድረስ ስለ እፎይ ድምፅ መሆናችንን ስለማንተው አንዳንድ ቦታዎች ላይ ምላሽ የሚያስፈልጋቸው ቦታ ላይ ምላሽ እየሰጠን በእነሱ አንጻር ደግሞ ከእስልምናው ደግሞ እኔ ሀዲስም ይሆን አንዳንድ የማልቀበላቸው ቁራኖች ክፍሎች አሉ እያሉ ኡስታዝ ደረጃ ያሉ ምሁራን እየተናገሩ ነው። ጥቂት ጥቂት ስለ እነሱ እንመለከታለን። ስለ መጽሐፍ ቅዱስ ስለቀደደው ሰውም ጥቂት ነገሮችን የምንል ይመስለኛል። ቅድም በሙዚቃ የታጀበ ስለነበር አሁን ፒዮር የሆነውን ኦዲዮ ስላገኘሁኝ እስቲ እናየዋለን። እስልምናን አይወክልም ይሉ ይሆን ወይስ ደግሞ ሀው ሙስሊም ነው፣ ጥፋት ሰርቷል ይሉ ይሆን የሚለው ነገር የምንመለከተው የሚሆነው። ስለ ስውራ ማርያም እንጀምር

በነገራችን ላይ ሲቻል ሲቻል ከዚህ በላይ መጮህ ይገባ ነበር። አንዲት ግለሰብ ቤተክርስቲያን እንደፈለገች ታድርግ ማየት ዝም የሚያስብል አቋም ላይ የሚያደርስ ነገር ነው ብዬ ስለማላስብ የሆነ ሆኖ እሱ ብቻ አይደለም። በነገራችን ላይ አሁን አንዳንድ ጉዞዎች ላይ አሁን ባለፈው ትናንትና ወዲያ ቅዳሜ ዕለት ወይ ዓርብ ዕለት ባለቤቴን ለምንድነው ነው እዚህ ጉዞ ማትሄጂው ብያት ነበረ እና ሳማ ሰንበት የነበረ የሚባለው ጉዞ በጣም አልፈልግ ማለች። ከዚህ በፊት በጣም ብዙ ሄጃለሁ፣ ከመጠጥና ከጭፈራ ውጭ ምንም ነገር የለው ማለች እና ያን ነገር ማስደገፍ የምችልበት ማስረጃ ስላልነበረኝ ዝም ብዬ ነበር። አሁን ይህ ማስረጃ ላሳያቸው። አሁን ተመልከቱ፣ ሳማ ሰንበት ነው ያለ ነው መንገድ ላይ ነው። ሰው ወደ ሳማ ሰንበት እየመጣ ነው። ግን መንገድ ላይ የቢራ ካምፓኒ፣ አንበሳ ቢራ እንደምታዩት ቤተ ክርስቲያኑን የመጠጥ ካምፓኒ ለማድረግ አልተኛም ብሏል። ሰውን ለማስከር፣ ደጀ ሰላሙን ለማርከስ መጥተዋል። ግን ደጀ ሰላሙ አይረክስም። የሚረክሱት እነሱ ናቸው። ድርጅታቸው ጾሙን ነው የሚያድረው። እስቲ ወጣቶች፣ የተዋህዶ ልጆች ከእንደዚህ አይነት ክፉ ምግባር እስቲ እራሳችሁን ጠብቁ። ያው ሰው ወደ ሳማ ሰንበት እየመጣ ነው እንደሚታየው፣ ግን እዚህ ጋር ደግሞ የሚደገስለት በቃ ቢራ አንበሳ ቢራ ትላለ፣ ዋሊያ ቢራ፣ ጊዮርጊስ ቢራ ምናምን ተደርድረዋል። ድንኳን ሰርተው ማታ ላይ በቃ ሰው እዚህ ይመጣል። እየጨፈረ ነው የሚለው እየጨፈረ ነው የሚለው ሰው። ስለዚህ ወጣቶች ወደ ቤተክርስቲያን ስትመጡ ወደ ቤተክርስቲያን ብቻ ፊታችሁን አዙሩ ወደ እነዚህ አይነት ተልካሻ ነገሮች እንዳትመጡ። ያው ተልካሻ ነገር ወንበሩ ተደርድሮ ምናምን ድንኳኑ ተጥሎ በጣም ነውር ነው። በቃ እኔ የሚገርመኝ ነገር ልንገራችሁ። ሳማ ሰንበት የሚካሄድበት ዋናው ምክንያት ደብረዘይት በዓል ለማክበር ነው። ደብረዘይት ደግሞ የክርስቶስን ምጽአት ልናሰብበት የምንሄድበት ነው። ክርስቶስ ይመጣል ብለን ምጽአቱን ለማሰብ እየሄድን በአንጻሩ ሙሉ ጠጥቶ ሰክሮ ለመምጣት

አሁን ይሄ ሰው ቢጠየቅ አሁን ይሄ ሰው ቢጠየቅ ምንድን ነው ይመልስ? አይ እስለምን አይወክልም እንዳይሉ ከሱ ጋር ያሉት ሙስሊሞች ዝም ብለውታል። ስምንቱ ሙስሊሞች ዝም ብለውታል። የተናገረ አረተው እንዳይደረግም ትክክል አይደለም፣ የሰው ላይ ሃይማኖት አንነካም አላሉትም። ከዛ ኋላ አንዱ ይመጣና ጫና ሲበዛባቸው ይሄ ሙስሊሙን አይወክልም ያል ማለት እንዴ! ተቀምጦ ያሉት ዘጠኙም እኮ ዝም ማለት፣ ስምንቱም እኮ ዝም ብለውታል። ሲያደርጉ ሲያቃጥል፣ ሲተፋ፣ ሽንት ሲሸናበት ዝም ብለውታል።

የተጨመሩ ወደ ቁርአኑን በሉት ወደ ሐዲሱን በሉት የተጨማመሩ ቅጥፈቶች፣ ቆሻሻዎች፣ ኮተቶች መጽዳት አለበት መወገድ አለበት። አስቡት፣ አንድ ሰው አላመነበትም፣ በውስጡ እስልምና ወደ ኩፍር መሄድ ፈለገ፣ እና አርዳሃለን ክሄድክ ከሄድ፣ እንዴ አላመነበትም። አላህ እንዲመለክ የሚፈልገው አምንህበት፣ ከካድክም ካላሳመነህም፣ መብትህ ነው። ቅያማ ቀን ላመኑት የራሱ ምንድ አዘጋጅተዋል። ለካዱት የራሱ ቅጣት አዘጋጅተዋል። ቅያማ ቀን ነው የቸገረን። ዛሬ የአላህ ተወካዮችንን ምድር ላይ ሁሉንም ሙስሊም ካላረግን ሞተን እንገኛለን፣ ከዛም ባሳልና ሁሉንም ተክፊር ካላደረግን እንደኛ ሞተን እንገኛለን የሚል ግሩፕ ተፈጠረ። ስለዚህ እንደነዚህ አይነት ኮተትና ቆሻሻ የሆኑ ሐዲሶች ከቁርአን ጋር እንደሚጋጩ እያየኋቸው እንዴት ልቀበለው እስኪያስረዱኝ መሻሆቻቸውን ጠይቋቸው ለአጠያይቅ ደሞ ቻሉ በዚህ ጉዳይ ምን ትላለ? ከዛ ሳቸው ደሞ እንደኔ እንደኔ ነው ሽዳ ሐራም ነው። ይህን እንደዚህ አይነት አጠያይቅ አጠይቁ። ይህንን ሐዲስ ከዚህ ቁርአን ጋር ሙሉ በሙሉ ተጋጭቶ እያለ እንዴት አድርገን ነው የምንቀበለው? ቡኻሪ እንዳይከፋው የቡኻሪ መስፈርት እንዳይነካ እየተሻሸ ቆሻሻ ሆነ። ከስድስት 6 የቁርአን አንቀጽ ጋር የሚጋጭ ሐዲስ ተቀብለን እየሄድን መዲናችን በጣም ብዙ ቆሻሻ ጨምረን ሳለን የበላይነት እንመኛለን። ሃይሃታ ሃይሃታ፣ ሊማተ ተመነው። ኡስታዞች እንዲህ ሲሆኑ ጥሩ ነው። ምን አይነት አዲስ ነው ግን ማይቀበሉ ሲባል አንደኛው እንደዚህ አይነት አዲስ ነው ድንጋዩ ይናገራል የሚል ነው። አይን ይሰጠዋል። ሁለት አይኖች ይሰጡታል። ይኸውልህ ቱ ይስ ዊች ሲስ ሁለት አይኖች ይሰጡታል የሚያዩበት ሁለት ምላስ ይሰጠዋል። ቴስቲፋይንግ ቱ ሁኤቨር ተችድ ኢት ኢን ትሩዝ ምላስ ይሰጠዋል። ምን ሊናገርበት? በእውነት ከልቡ ሆኖ የነካውን ሰው ለመናገር። በጣም አሪፍ። ስለዚህ አሁን በዚህ ሰዓት የድንጋይ ምን ያደርጋል? አዋቂ ነው። ምን ያውቃል? አንተ ሄደህ ከልብህ እንደነካኸውና እንዳልነካኸው ያውቃል። ከዛስ ይህ ሰውዬ የዛኔ ከልቡ ነው ይነካኝ ብሎ ይመሰክርላል የቅያማ ቀን። ስለዚህ ድንጋይ ዛሬ ላይ ከልብ ሆነ ስትነቀው ምን ያደርግሃል? እዚህ ጋ ኃጢአትህን ይቅር ይልሃል። የዛኔ ደግሞ ምን ብሎ ይናገራል? ይሄ ሰውዬ ከልቡ ሆኖ ነው ልብኝ ከልቡ ሆኖ ነው ይነካኝ ብሎ ይናገራል። ከልቡ ሆነ ካልነካኸው ኃጢአትህን ይቅር አይለም። ምን ያደርግም ኃጢአትህን ይቅር አይለም። ከዛስ ግን ምን ያደርግልሃል የዛን ቀን በዚህ በተሰጠችው ፍሌዮንት በሆነች ምላሱ ምን ይሆናል ይናገር፣ ይህ ሰውዬ ከልቡ አይደለም ይነካኝ ብሎ ያቃጥርብሃል። ስለዚህ ድንጋይ ነው ብለህ እንዳታመው፣ ይህ ድንጋይ የልብ አዋቂ የልብ አዋቂ ነው፣ ኃጢአትን ይቅር ይልሃል። አምልኮተ ድንጋይ ላይ ነው ያለው። ይህን ጉዳይ አይታችኋል። ሕፃናት ላይ ባሉበት የትም ቦታ ቢሆን ወይ ትምህርት ቤትም የመጨፍጨፍ አደጋ የማድረስ እቅዱ አለኝ። በእርግጥ አሁን ላይ እንደዚህ የማድረግ ድፍረት የለኝም፣ ሆነን ለመናገር ድፍረትም የለኝም፣ መሳሪያውም የለኝም። ለምዶ የተናገርኩት ምናልባት የሚመለከተው አካል ካለ እንደዚህ ነገሮች የስነ ልቦና ድጋፍ እንዲያደርግልኝ ነው ብዬ አስባለሁ። ከዛ ውጭ ግን እቅዱ አለኝ፣ ፕላን አድርጌያለሁ። ቪዲዮ እንደተመለከታችሁት ነው። ይህ ነገር በጣም በጣም አደገኛ። ለምንድ ነው ልጁ ዝነኛ ለመሆኑም ፈልጎ ይሁን የእውነት ሜንታል ኬዝ ኖሮበትም ይሁን ይሄ በጣም በጣም አደገኛ ንግግርም ነው፣ አደገኛ ልምምድ ነው የሆነ ያለው። በጣም መጠንቀቅ ያስፈልጋል። የሚመለከታቸው አካላት፣ የወንጀልና ምርመራ፣ የፌዴራል ፖሊስ ይህንን ነገር በጣም ሲሪየስ መከታተል አለበት። የጤና ሚኒስቴር፣ የሕክምና ለቤታ ሳይካትሪስት ላይ ያሉ ሰዎች ሳይኮሎጂ ላይ ምናምን የአእምሮ በቃ የተያዘ ነገር ላይ ያላችሁ ያላችሁ ሰዎች ሰፖርት አድርጉት። ምክንያቱም ሄድ ነገር ኬ ጂ ላይ ሄዶ ጥይት መተኮሱ አይቀርም እንደይን ነገር ደግሞ አሜሪካን ሀገር በጣም በተደጋጋሚ ተፈጥሯል፣ በጣም በተደጋጋሚ ተፈጥሯል። ስለዚህ በጣም አደገኛ ንግግር ነው፣ በቸልታ እንዳታልፉት። በጣም አደገኛ ንግግር ነው። ሁላችሁም ሼር፣ ኮፒ ሊንክ፣ ዲዩት እያደረጋችሁ ለሚመለከተው አካል እንዲደርስ አድርጉልን። ፕሊስ ፕሊስ! በጣም በጣም ከባድ ነው ማለት እኔ እንደ በነገራችን ላይ የቀስ በቀስ ንግግር የቀስ በቀስ ሂደት ነው። ይህን ነገር ወዳለ ሆነ ነገር እየወሰድ ያለው በጣም ያሳዝናል። አንድ ካህን እንዲህ ብለዋል፣ ከዋጋ ያስከፍላል ያስከፍላል፣ እስከ ሰማዕትነት መቀበል ነው የሚደርሰው ክርስትና። እፎይ ያነሳቸው ነገሮች፣ ነጥቦች ጥሩ ናቸው። ከዚህ ሰውዬ ጎን ነን እኛ ኦርቶዶክሳውያን በሙሉ። ይሄን ልጅ ነው ሀሳቡን ነው የምንደግፈው። አንድ ኦርቶዶክስ ተዋሕዶ ልጅ ነጥለን እንገላለን ሲሉ መላውን ኦርቶዶክስ መግደል ነው። ህግ ባለበት ሀገር እንዴት ነው ገላለው የሚባለው? ምናልባት ወንጀል ሰርተው ከሆነ ሊከርስ ይችላል። በወንጀሉ መጠየቅ አለ እኛ ወንጀለኛ አልነበረ። ከዚህ በፊት እኔ በጆሮ የሰማቸው በጣም ብዙ ቪዲዮች ናቸው። ስንሽ ከሆነ በጣም ስድብ አይገልጸውም። ለዛውም አምላካችን፣ እኛ አምላካቸውን አሰደብን። ግን በኢትዮጵያ ምድር በጣም ኢየሱስ ክርስቶስን በጣም ክብር ይግባውን አይዋረድም። እሱ ለዘላለም አምላክ ነው፣ የተባረከ አምላክ ነው፣ ጌታ ነው። ግን በጣም ተሳድበው ያውቃሉ። ቤተክርስቲያናቸንችን አንቋሾ ያውቃሉ። ክርስትና ኮ የሚረግሟችሁ መርቆ የሚል ሃይማኖት ነው። ይሄን ሲመታ ይሄን ስጥ የሚባል ሃይማኖት ነው። እናመሰግናል አባታችን። እንግዲህ ወደ ሙስሊሞች ጥቂት ለአንሳና የዘመድኩን ጉዳይ አምጣ። እንግዲህ ቅድም ጠዋት በነበረው ዘገባችን ላይ አንድ ዘገባ ዘግቤናችሁ ነበር። ዴክሽ ትባል የድመት ዝርያ ያላት አውሬ እስራኤላውያን ወቅት አለች ብዬ ነበር። ታዲያ በዚህ ተደሰቶ በጣም ብዙ ሙስሊሞች ናቸው እነህ ሰዎች ናቸው ለህዝቦቹን እንጨነቃለን ሰውን ሰላማዊ ኮራ ንካም እፎይ ለእንትን ይቀርብልን የሚሉት አንደኛው ሄልጅ ነው አላሁ አክበር እቺ የአላህ ወታደር ናት ስለ ተአምረኛዋ ድመት ነግራችኋለሁ ቪዲዮም በደንብ ሼር አድርጉት ተአምረኛዋ ድመት ወማ ያዕለሙ ጅኑድ ረቢከ ኢላ ሁ ወማ ህየ ኢላ ዚክራ ልልበሽር የአላህ ወታደር ማን እንደሆነ ከአላሁ ውጭ ማንም አያውቅም በምን እንደሚዋጋ አታቅም እቺ ድመት የዱር እንስሳ ዝርያ ያለባት ስትሆን የእስራኤል ወታደርን እያጠቃች እየበላች መሬት ላይ ስትጎትተው ታይታለች። አላሁ ሱብሓነሁ ወተዓላ እንደዚህም አይነት ወታደሮች አሉት። አላሁ ሱብሓነሁ ወተዓላ የሕፃናትን ደም፣ የእናቶችን ደም፣ የአባታችን ደም፣ ፍርስራሹ ውስጥ ተቀብረው የቀሩ ፍልስጢማውያንን ደም በፍጥነት አላህ ይመልስልን። ከዚህ የባሱ ወታደሮችንም አላሁ ሱብሓነሁ ወተዓላ ይላክባቸው። ብዙዎች እየተከባበሉት ያሉት ፎቶ ነው። ጌታ አንበር ነው። ሰላሙ አሌይኩም ወረሕመቱላህ ወበረካቱ። እነኛቸው እንግዲህ እኛ ሰላማዊንን ሰላም ነው የምንሻው ቢሎት እነኛ ናቸው። ነሳት የእስራኤልን ድንበር ተሻግሮ በማለፍ ያገኛቸው በርካታ የእስራኤል ሰራዊት አባላት ላይ ከቀላል እስከ ከባድ ጉዳት ያደረሰው ግብፃዊ ኮማንዶ በቁጥጥር ስር ዋለ። ዊርድ ተርን ኦፍ ኢቨንትስ ማለት ነው። ኮማንዶ ግብፃዊ ኮማንዶ ይሄ ነው። እዚህ ጋር የምታዩት ነው። ሊንክስ ይባላል። ይህ እንስሳ እንግዲህ ከግብፅ ተነስቶ የእስራኤልን ድንበር ካለፈ በኋላ እዛ አካባቢ ላይ የነበሩትን የእስራኤል ሰራዊት አባላት ሲያገኝ ነው እንግዲህ ተወርውሮ ሄዶ ጥቃት ያደረ የፈጸመባቸው ይህ እንስሳ ከ60 ሴንቲሜትር እስከ ሜትር ከ30 ድረስ የሚረዝምና በሚያድን ጊዜ ደግሞ እስከ 80 ኪሎ ሜትር ፐር አወር ወይም 80 ኪሎ ሜትር በሰዓት ድረስ በመወርወር ነው ጥቃት የሚያደርሰው። እንግዲህ እንደ ሁቲ ሚሳኤል 80 ኪሎ ሜትር ፐር አወር ተወርውሮ ጥቃት አድርሶባቸዋል ማለት ነው እነዚህ ሰዎች ላይ የግብፅ ሰራዊትም ሆነ የግብጽ መንግስትም ሆነ የግብፅ ሰራዊት ኮማንዶዎች ኦር የትኛውም አረብ ሀገር ኮማንዶዎች ያልደፈሩትን ነው እንግዲህ ኮማንዶ ደፍሮ ይህንን ሁሉ ጥቃት ያደረሰው መጨረሻ ላይ የዋይልድ አኒማልስ የዱር እንስሳት ተቆጣጣሪዎች ናቸው መጥተው በቁጥጥር ስር ያዋሉት ማለት ነው። ይህንን አሁን ይሄ ነው እንግዲህ አሁን አላህ ስልኮታል ብሎ የሚናገሩ ነው ይሄኛው ነው እስራኤላዊ ብወድ ምን አገባ ምን አገባ? እንዳንተ አንተ አረብ ልውደድ አልወድም። በቃ እኔ አንተ አረብህን ውደድ፣ እኔ ደግሞ እስራኤልን ወዳለሁ፣ እስራኤላዊን ወዳለሁ። ለሚያነሱት ጥያቄ እንኳን እንትን የሌላቸው ሲመጣ መልስ ትሰጣለህ። በቃ አለቀ። ሲመጣ በእኔ መብት በእኔ አምልኮ ምን አገባ ምን ይመለከታል ኢንሻላህ ህዝብ ወደ እስላም እንዲመጣ ኢንሻላ ሁሉ እንትን እንዲ የምንፈልገው ሄደልህ ምን ምን ትሆናለህ ሁሉ አለም ሄደልህ እሺ ምን ምን ምን ምን ታመጣለህ ምንም ምን ለአንተ የሚመጣልህ ነገር ምንድን ነው ነው ምንም አንተን የሚያሸንፍህ አንተን ሰው የሚያደርግህ በእስልምና ውስጥ ጥንቅቅ ብለህ እምነትን ስታውቅ አምላክን ስታውቅ ቅዱሳት መጻሕፍትን ስትመረምር ይበጀኛል ካልክ ስትቀጥል በአንድ ሀገር ውስጥ ስትኖር በሀገር ውስጥ ባለው ህግ መሰረት እንድትኖር፣ ተከባብረህ እንድትኖር፣ ነግደህ እንድትኖር፣ ምን ብለህ እንድትኖር ነው የሚያስፈልገው። ይህ አሁን ስግብግብነት የሚያመጣው ሁሉ እስላም ቢሆን እኔ ያልፍልኛል የሚል ሁሉ እስላም ቢሆን እኔ ይጠቀማለሁ የሚል የሆዳምነት፣ የሰነፍ፣ የስግብግብነት ከቲፎዞ ብዛት የሚገኝ ጥቅም ያለው የሚመስለው እንጂ እምነት መዳኛ እምነት ከጽድቅ ጋር የሚገናኝ መልካም በመስራት በጎ በመስራት የምትጸድቅበት እንጂ ቲፎዞ በማብዛት ምታበታ አንዳንድ ሰዎች ይልኩልኛል ይልኩልኛል። ምን ይልኩልኛል? ይውል ተመልከት፣ የእኛ መውሊድ ተመልከት፣ ይህ የህዝባችን ስቴዲዮምን አጥለቅልቀው መስቀል አደባባይን ሞላው ተመልከተው ምናምን ይለኛል። ጅል ኦርቶዶክስ አለቀላት፣ ኦርቶዶክስ አበቃላት ይለኛል። ከዛ ደግሞ የሬቻውን ያመጣል። ይሄ ኦርቶዶክስ ተጥለቀለቀ፣ ሞተች በቃ፣ ኦርቶዶክስ እኮ የለችም ይለኛል። ከዛ ደግሞ ጴንጤውን ያመጣልኛል። ይሄ ኦስቴዲየሙን ወረስ ነው መስቀል አደባባዩን ወረስ ነው ይላል። እኔን ማለት ነው። ዝም ካልኩት የተሸነፍኩ ይመስላል። ከዛ እኔ መልስለታለሁ እኔ መልስለታለሁ እናንተ ስልጣን ስለያዛችሁ ጴንጤና አስላም ስልጣን ስለያዘ መስቀል አደባባይ እንኳን የፈለግነውን ለብሰን የፈለግነውን ሆነን እንዳኔ ፍተሻው ከፒያሳ ጀምሮ እስከ መስቀል አደባባይ። እዚህ ላይ ላቁም። ሌላ ቪዲዮ መለስ ይሆል። ሰላም እግዚአብሔር ከእናንተ ከናንተ ጋር ይሁን። ቸር ቆይልኝ። ጀነት የሚጠጡት የሚበሉት የሚለበሱት የስሜት ማርኪያዎች፣ ጀነት ስፋቷ፣ ጀነት አበባዎቿ፣ ጀነት ፍራፍሬዎቿ፣ ጀነት ሴቶቹ ጀነት ገበያ ሄደው ሲመለሱ ውበትን ጨምረው የሚመጡ ባሎች ልክ ሲገቡ ሚስቶቻቸው ለባሎቻቸው አምራችሁ ተመለሳችሁ ሲሏቸው ባሎች ለሚስቶች ደግሞ እናንተ የበለጣችሁ አእምራችሁ ጠበቃችሁን ይላሉ። ገበያ ሄዶ ጠቁሮ አለቦት ደክሞት ይመጣል እንጂ የዱንያ ገበያ መልክ ጨምሮ ይመጣል እንዴ? እዛ ግን ነየ ያለ ነው። የአኼራ ገበያ የመልክ መሸመቻ አገርናት። ሀዲስ ነው ረሱል ዓለይ ሰላቱ ወሰላም